ሁለተኛዋ ደግሞ ሰላም፣ እንደምናላችሁ ውድ የኢትዮቲቴሪ ዩቱብ ቻናላችን ቤት ሰላምታዬ በያ ይድረሳችሁ።

በኢሞ በዋትሳፕ በቴሌግራም እንዲሁም ትጾም አለ ተጠቅመን በጣም አሪፍ እንገኛለን። አያቸው ቤተሰቦች፣ እዚህ ጋ ምንድን ነው ጠኑ? ተማሪዎች ፋስቲንግ ማለት ጾም ማለት ነው። ስለዚህ አይ ፋስቲንግ ወይም ድዩ ፋስቲንግ ካልን ምን ማለታችን ነው? ትጾም አለ ወይም ትጾም ያለሽ ማለት ነው ማለት ነው ቤተሰቦቻችን። ስለዚህ አር ዩ ፋስቲንግ እንላለን። ከዛ በአማርኛ ስንጽፍ ደግሞ ትጾማለህ ለማለት ነው ቤተሰቦቻችን። በጣም አሪፍ ትጾማለህ። ከዛ ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ ስንጽፍ ደግሞ ትጾማለህ ትጾማለህ ማለት ፊደል በእንግሊዝኛ ስንጽፍ እየጻፈን እያንተ እንደሆነው ነው የሚመጡት። ስለዚህ ትጾማ ለጾ ጂናት ማለት ነው። ስለዚህ ትጾማለ ለንስንጽፍ እንደዚህ ነው ማለት ነው ቤተሰቦቻችን፣ በጣም አሪፍ። ሶ አር ዩ ፓስቲንግ ካልን ትጾማለ ወይም ትጾም ያለሽ እንደማለት ነው። በአማርኛ ስንጽፍ ደግሞ እንደዚህ እንጽፋለን ማለት ነው። የእንግሊዝኛ ፍጠላቶቹን ተጠቅመን በአማርኛ ስንጽፍ ደግሞ ትጾማለ የምለውን እንደዚህ መጽሐፍ እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ። አዩ ፓስቲንግ የሆነ ሰውን ካላችሁ እጾማለህ ወይም እየጾምክ ነው እንደማለት ነው። አዩ ፓስቲንግ ብላችሁ ከጠየቃችሁ፣ ወይም ሴት ከሆነች ደግሞ አዩ ፓስቲንግ ብላችሁ ከጠየቃችሁ፣ እየጾምሽ ነው ማለታችሁ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ ሶስተኛ እናልፋለን። ሶስተኛዋ ደግሞ ስለዚህ ቤተሰቦች፣ አሁን እዚህ ጋር የምናየው ነገር ምንድነው? ለምሳሌ የሆነ ቦታ ላይ ስልክ ስታወሩ ወይም ለመደወል የማይመቻቸው ከሆነ ሰው ደውሎላችሁ መልሰ ደውሉ ለማለት ስታወራ በእንግሊዝኛ ማሰማምናምን ከሆነ በአማርኛ ምን ማለት ነው? ምንድነው የምትሉት? መልነውልልኝ መልሰንተ ነው አያችሁ፣ በጣም አሪፍ ስንት ነው የምለውን ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን ነው ሆን ባክ። በጣም አሪፍ እንግዲህ፣ እዚህ ጋር ቤተሰቦች እንደምትመለከቱት ሶስተኛ ብለን ነው ምናነበው እንደገና ደግሞ ማ ፊደላት ውስጥ ተጠቅመን ማዩ ዩ ስች ም ማለት ም ሚ ነው። ኤምዩ ማለት ደግሞ በአማርኛ ሙ እንደማለት ነው። ግን ስናነብ እንደማ ነው የምናነበው በእንግሊዝኛ ው ማ ሲኤች ማለት ደግሞ ቺ ፊደል ናት። ቺ ፊደል ናት ማለት ነው። ስለዚህ ሀው ማች፣ ሀው ማች የምለውን እንደዚህ ጽፈናል። ሀው ማች ማለት ምን ማለት ነው? አሁን የሆነ ቦታ ሄዳችሁ ልብስ ለመግዛት ሊሆን ይችላል፣ ሱቅ እሄዳችሁ ሊሆን ይችላል። የሆነ እቃ ለመግዛት ሄዳችሁ ስንት ነው ለማለት ስትፈልጉ በእንግሊዝኛ ሀው ማች፣ ሀው ማች ሀው ማች ነው የምንለው፣ ወይም ሀው ማች ኮስት፣ ስንት ብር ነው ለማለት ከፈለጋችሁ እንደዛ ነው የምትጠቀሙ። ስለዚህ ሀው ማች ማለት በቀላሉ ስንት ስንት እንደማለት ነው፣ ወይም ስንት ነው እንደማለት ነው። ሌላ ቦታ ደግሞ ሀውመኒ ብለን ስንት ለማለት የምንጠቀምበት ቦታ አለ፣ ግን ብዙ ጊዜ የምንጠቀመው ይሄኛው ነው። ሀው ማች የምለው ሱቅ ብትሄዱ፣ ልብስ ቤት ብትሄዱ፣ የትኛውም ዕቃ ለመግዛት ብትሄዱ ይሄኛውን ትጠቀማላችሁ ማለት ነው። ሀው ማች ስንት ወይም ስንት ነው ትላላችሁ። ስለዚህ ስንት የምትለው እንደዚች በአማርኛ ትጽፋላችሁ። ስንት ነው ትላችሁ፣ ትጽፋላችሁ። ከዛ ደግሞ እዚች ጋር ስንት ነው፣ ስንት ነው የእንግሊዝኛ ፍጠራቶቹን ተጠቅመን በአማርኛ ስንጽፍ ደግሞ ስንት ነው የምለውን እንደዚህ መጻፍ እንችላለን ማለት ነው። ይህ ሰዎቻችን፣ በጣም አሪፍ ሶ እያንዳንዷን እናንተ በረም አድርጋችሁ እየተለማመዳችሁ ትሄዳላችሁ ማለት ነው። ትምህርት ማለት ቀስ በቀስ እየተለማመደን እያንዳንዷን ስህተት እያረመን ከሄድን ነው ወደ ላቀ ደረጃ የምንደርሰው ማለት ነው ቤተሰቦቻችን። ስለዚህ እነኚህን አንዳንድ ቃላቶችን እየተለማመዳችሁ ለራሳችሁ እየጻፋችሁ ለሌሎችም የሆነ ሀሳብ ለመግለጽ ስትፈልጉ ከዚህ የምትፈልጓቸው አይነት ቃላቶችን እየወሰዳችሁ በትክክል እየጻፋችሁ ትለማመዳላችሁ ከዛ በኋላ በቀላሉ የምትፈልጋችሁትን ሀሳብ መጻፍ ትችላላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ሶ ሳጠቃልላችሁ ምንድን ነው ያየነው እዚህ ጋ ስንት ነው የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ ደግሞ ስንት ነው እንደዚች ከዛ ደግሞ ሀው ማች ሀው ማች በእንግሊዝኛ ቋንቋ ሀው ማች ብለን እንደዚህ ጽፈናል ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ወደ አራተኛ እንሄዳለን ማለት ነው። ቤተሰቦቻችን አራተኛ ደግሞ ጉድ ጉድ ናይት ጉድ ናይት ጉድ ናይት። በጣም አሪፍ መልካም ምሽት መልካም ምሽት መልካም ምሽት መልካም ምሽት። እንግዲህ ቤተሰቦቻችን፣ እዚህ ጋር እንደምትመለከቱት አሁንም አራተኛዋ ላይ የተጠቀምናት ጂኦኦድ ጂኦኦድ አያችሁ፣ እንዴት ነው የምናነበው? ጎድ ብላችሁ ካነበባችሁ ትክክል አይደለም ቤተሰቦች ማየት ያለባቸው ነገር እዚህ ጋር ምንድን ነው ጉድ ጉድ አፍተርኑን ጉድ ሞርኒንግ ምናምን ለማለት ስንፈልግ ምንድን ነው የምንለው ጂ ኦ ኦ ድ ጉድ የምትለዋል እንደዚህ ነው የምንጽፈው ማለት ነው ቤተሰቦቻችን ምንድን ነው አሁን ሁለት ኦ ነው የተጠቀምነው እዚህ ጋር ሁለት ኦ ስንጠቀም ምንድን ነው የምናደርገው እንደ ዩ ፊደል ወይም በአማርኛ እንደ ሁለተኛዋ ፊደል አለች አይደለ? ጉ ፊደል እንደዚህ ልክ እንደዛ ነው የምናነበው ቤተሰብ፣ ሁለተኛዋ ፊደል አለች አይደለ? ልክ እንደዛ ጉ ብለን ነው የምናነባው ማለት ነው ቤተሰቦች። ስለዚህ ጉድ ጉድ ለማለት ልክ እንደዚህ ጉድ ጉድ ብለን ነው የምናነባው ማለት ነው ቤተሰቦቻችን። ስለዚህ ጉድ ካለን በኋላ ደግሞ ናይት፣ ጉድ ናይት፣ ጉድ ናይት ከሆነ ሰው ጋር ስትለያዩ ወይም ስልክ አውርታችሁ ስትጨርሱ ጉድ ናይት ብላችሁ መጻፍ ትችላላችሁ ማለት ነው። በአማርኛ ስናመጣው መልካም ምሽት፣ መልካም አዳር እንደማለት ነው። በቃ ሌላ ነገር አለ። ስለዚህ ጉድ ናይት፣ ናይት ማለት ምሽት እንደማለት ነው። ስለዚህ ጉድ ናይት ሀበ ጉድ ናይት ካላችሁ መልካም ምሽት ይሁንልህ፣ ወይም መልካም ምሽት ይሆንልሽ፣ መልካም ምሽት ይሁንላችሁ ለማለት ስትፈልጉ ሀብ ጉናይት። ስለዚህ ጉናይት የምለውን እንደዚህ ትጽፋላችሁ ማለት ነው። በጣም አሪፍ ጉናይት። ኦኬ፣ መልካም ምሽት በአማርኛ መልካም ምትሏን እንዴት ነው የምጽፉት? ምሽት ምትሏን ደግሞ እንዴት ነው የምጽፉት? በደንብ እያያችሁ መልካም ምሽት፣ እዚህ ጋ ደግሞ መልካም ምሽት መልካም ምሽት የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ ነጻፍ ነው ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ዱናይት መልካም ምሽት ማለት ነው። ቤተሰቦች በጣም አሪፍ ኦኬ የስ ዩ ካን የስ ዩ ካን በእንግሊዝኛ አዎ ትቻለሽ አው ትቻለሽ። በጣም አሪፍ አው ትቻ ለሽ በጣም አሪፍ እሺ፣ ቤተሰቦች አሁን እዚህ ጋር ደግሞ የሆነ ነገር ሰው ጠይቋችሁ እነዚህ ማድረግ ይችላለሁ ወይም ምናምን ብሎ ስጠይቅ እናንተ ምንድነው የምትሉት? አው ትቻለሽ ሴት ከሆነች አው ትችላለ ወንድ ከሆነ አው ትችላለ ወንድ ከሆነ። አው ትችላላችሁ ብዙ ሰው ከሆኑ ትችላላችሁ ትላላችሁ። ስለዚህ አው ትችላለሽ ማለት ደግሞ በእንግሊዝኛ ምንድን ነው የምንለው? የስ የስ ዩ ካን የስ ዩ ካን የስ ዩ ካን የስ አያቸው ያችሁ የስ ዩካን የምለው ለብዙ ሰው መጠቀም ትችላላችሁ፣ ለአንድ ወንድ መጠቀም ትችላላችሁ፣ ለአንድ ሴት መጠቀም ትችላላችሁ። ስለዚህ የስ ዩካን ማለት አዎ ትችላለች ወይም አዎ ትችላለህ ወይም ትችላላችሁ እንደማለት ነው። ስለዚህ የስ ዩካን በእንግሊዝኛ ቋንቋ እንደዛ ነው የምንለው ማለት ነው። በአማርኛ ደግሞ የእንግሊዝኛ ተደራዞቹን ተጠቅማችሁ ስጽፉ አዎ የምለው ትች ያለሽ የምለውን ደግሞ ትች ያለሽ አው ትቻ ያለሽ የስ ዩ ካን። ለምሳሌ ካናይ ካም ቱሞሮ ብሎ ሰው ቢጠይቋችሁ በእንግሊዝኛ ካናይ ካም ቱሞሮ ምናም ብሎ ቢጠይቋችሁ፣ ነገ መምጣት ትችላለሁ ምናም ብሎ ቢጠይቋችሁ፣ እናንተ ደግሞ አው ትችላለ ወይም አው ትቻ ያለሽ ብላችሁ ነው የምትመልሱት። ስለዚህ ያነ እንደዚህ በትክክል መጽሐፍ ይጠበቅባችኋል ማለት ነው። ቤተሰቦቻችን በጣም አሪፍ ጎን ለጎን ሶስት ነገር እየተማረን ነው። ባይዘው የቤተሰቦቻችን በደንብ ጊዜ ሰታችሁ ከተለማመዳችሁ ከዚህ ውስጥ ለምሳሌ ትቻ ያለሽ የምለውን እዚህ ጋር እንዴት እንደምትጻፍ በደንብ ካወቃችሁ ሌላ ቦታ በቀላሉ ልትጠቀሙ ትችላላችሁ። መልካም የምለውን እያንዳንዷን ነገር እዚህ እያንዳንዷን ቃላት ያወቃችኋትን በሌላ ቦታ መጠቀም ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አሁን ደግሞ ቀጣዩ እናያለን። ሸው ም ሻውሚ። አያችሁ፣ ሻውሚ የሆነ ሰው ብሏችሁ ምን ማለት ነው? አሳ የ አሳየኝ ወይም አሳየኝ ማለት ነው። ማለት ነው ቤተሰቦች፣ ሻውሚ በእንግሊዝኛ ሻው ም ሻውሚ አሳየኝ አሳየኝ። በጣም አሪፍ ሰው ቤተሰቦች፣ አሁን እዚህ ጋር ኬፕደር ሽ ናት ሽ፣ ከዛ ኦ ደብሊው ሻው ምን ሻውም ሻውም ሻውሚ ማለት የሆነ ነገር አሳየኝ እንደማለት ነው። ብዙ ጊዜ አሁን ም ም ፊደልችን ስንጠቀም የሆነ ነገር ለራሳችሁ እየጠየቃችሁ እንደሆነ ነው የሚያሳየው። ብዙ ጊዜ ሻውሚ ሄልፕም ሄልፕሚ አግዘኝ ለሚ ፍቀድልኝ ምናምን እያላችሁ ነው ሚ ሚ እያላችሁ ነው የምትጠቀሙት ማለት ነው ቤተሰቦች። ስለዚህ ሻውሚ ማለት አሳየኝ አሳየኝ እንደ ማለት ነው። አሳየኝ። ስለዚህ አሳየኝ የሚለውን ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን ስንጽፍ እንደዚህ መጻፍ እንችላለን። አሳየኝ አሳየ፣ እንደዚህ መጻፍ እንችላለን ማለት ነው ቤተሰቦቻችን። በጣም አሪፍ ሶ፣ እነኝን በትክክል አድርጋችሁ ትሞክራላችሁ ማለት ነው ቤተሰቦች። ሻውሚ ማለት አሳየኝ እንደማለት ነው። ሻውሚ ዩር ፎን፣ ስልክሽን አሳየኝ ወይም ስልክን አሳየኝ። ሻውሚ ብላችሁ የሆነ ነገር ትጠራላችሁ ማለት ነው። እንዲህ ሰዎች በጣም አሪፍ። ኦኬ ቀጣይ ደግሞ መጨረሻዋ ብል ም ብሊሚ ብሊሚ በጣም አሪፍ ብሊሚ ኢ መነኝ እመነኝ እመነኝ ወይም እመኝ እያላችሁ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ስለዚህ በእንግሊዝኛ ማለትም የእንግሊዝኛ ፊደላቶችን ተጠቅመን ስንስብ ደግሞ እንደዚህ እመነኝ እመነኝ የምለው እንደዚህ መጻፍ እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ። የሆነ ነገር ሰው ብልሚ ወይም እናንተ ብልብሚ ብላችሁ ከተጠቀማችሁ ምን ማለታችሁ ነው? እመነኝ ወይም እመኝ እመኝ ወይም እመነኝ እያላችሁ ነው ማለት ነው። ቤተሰቦቻችን በጣም አሪፍ ስለዚህ ብልቭ ም ቢልቭሚ ቢልቭሚ፣ ስለዚህ እመነኝ እያላችሁ ነው ማለት ነው። በአማርኛ እንደዚህ ትጽፋላችሁ። ከዛ ደግሞ የእንግሊዝኛ ፊደላቶቹን ተጠቅማችሁ በአማርኛ እንደዚህ ትስፋላችሁ ማለት ነው። እመነኝ እያላችሁ እንደዚህ መጽሐፍ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ስለዚህ በጣም አስተማሪና አሪፍ የሆነ ቪዲዮ ስለሆነ ለሌሎችም እንድዳረስ ሼርና ላይክ በማድረግ አበረታቱንላችኋለሁ። ከዚህ በተጨማሪ ደግሞ ኮመንት እያደረጋችሁ ከወጣችሁ የበለጠ እንዲሰራ አበረታተኛል ማለት ነው። ቤተሰቦቻችን ኮመንትና ላይክ ሼር ማድረግ እንዳድረሱ ከዚህ በተጨማሪ ደግሞ ከኛ ጋር መማር የምትፈልጉት በታች ባስቀምጥ ነው ስልክ አለ፣ በሱ ላይ እየደወላችሁ በአጭር ጊዜ ውስጥ በትንሽ ወራቶች ውስጥ ማንበብና መጻፍ ይችላችሁ መውጣት ትችላላችሁ ማለት ነው። እኛ በታማኝነት ነው የምንሰራው። እኛ ጋር እየተማሩ ያሉ ተማሪዎች አሉ። ቴሌግራም ግሩፕ ላይ ደግሞ እየጻፉ የሚሞክሩ ብዙ ተማሪዎች አሉ። ስለዚህ እናንተም መማር ከጀመራችሁ ከነሱ ጋርም አንድ ላይ ትሞክራላችሁ ማለት ነው ቤተሰቦቻችን። ስለዚህ በኢሞ በዋትሳፕ በቴሌግራም መደወል ትችላላችሁ ማለት ነው። ትምህርታችሁን መጀመር መመዝገብ ትችላላችሁ ማለት ነው ቤተሰቦቻችን። ጥያቄ ካላችሁ መጠየቅ ትችላላችሁ። በሌላ ቀን እንዲሁም በአስተማሪ ቪዲዮ እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።